አንድ በታይላንድ የሚገኝ ቅንጡ ሆቴል ውስጥ ሉቃስና ቤተሰቦቹ ደስ የሚል ጊዜ እያሳለፉ ነበር። ወዲያውም እንግዳ የሆነና ያልተለመደ አይነት ንፋስ ይነፍሳል። እናታቸው ማርያም እያነበበችው የነበረው መጽሐፍ አንዱ ገጽ በንፋሱ ኃይል ተገንጥሎ በመብረር ከፊት ለፊቷ ካለው የመስተዋት መስኮት ላይ ይለጠፋል። እርሷም የበረረውን አንዱን ገጽ ልትይዘው ወደ መስታወት ውስጥ ስትጠጋ አንድ አስደጋጭ ነገር እየተከሰተ እንደሆነ ታስተውላለች። ከፊቱ ያለው መስታወት እየተርገበገመ ነበር። ወዲያውም እንደፈራችሁ ከየት መጣ የተባለ አደገኛ ማዕበል ወደ እነሱ ይመጣል። ማዕበሉ ለመሸሽም እንኳን እድል የሚሰጥ አልነበረም። ሱናሚው አደገኛ በሆነ ሁኔታ ሆቴሉን ሙሉ ለሙሉ ያጥለቀልቀዋል። በዛው ቅጽበትም ሁሉም ሰዎች እዛ እዚህ ለማለት ይሞክራሉ። ከዚያም አደገኛው ማዕበል አምስቱን የነ ሉቃስ ቤተሰዎች ፍርስራሽ በሞላው ጎርፍ ይዟቸው ይሄድና ሁሉንም ይለያያቸዋል። እናታቸው ማርያም አንድ ያልወደቀ ዛፍ በመያዝ ተስፋ ባጣ ድምፅ ትጮኋለች። በህይወቷ እንደዚህ አይነት ሰቀቀን አይታ የማታውቅ ማሪያ አንድ የምታውቀውን ድምፅ ትሰማለች። ዞር ብላ ስትመለከትም የመጀመሪያ ልጇ ሉቃስ ነበር። ሉቃስ አደገኛ ሁኔታ ውስጥ ገብቶ በኃይለኛው ሞገድ እየተገፋ እየሄደ ነበር። ይህን ያየችው እናት ማሪያ ለአፍታም አለመነታች፣ በዚህ ከባድ ጎርፍ ውስጥ የያዘችውን ዛፍ በመልቀቅ ልጇን ትከተለዋለች። ከዚያም አደገኛ ውሃ እንደ ትንሽ ዕቃ ይጫወትባቸዋል። የማሪያ ደረትም በስብርባሪ እንጨቶች ተወቅቶ ክፉኛ ይጎዳል። እንዲሁም የልጇ ሉቃስ ራስም በተንሳፈፉት እቃዎች ይቦጫጭራል። ምንም እንኳን የከፋ ጉዳት ቢያስተናግዱም እጅ ያልሰጡት እናትና ልጅ እንደምንም ብለው በማዕበሉ ያልወደቁ ነገሮችን ይዘው በላይ በላዩ ከሚመጣው ማዕበል ራሳቸውን ለማዳን ይሞክራሉ። በመጨረሻ ማዕበሉ መቀነስ ይጀምራል። እናትና ልጅም መከራውንና ሰቆቋውን እንዳለፉት ተደርተው በቁጭትና በሐዘን ተቃቅፈው ያለቅሳሉ። ቀጥሎ ማሪያና ሉቃስ ከፊትና ኋላ ሆነው በውሃ ውስጥ መሄድ ይጀምራሉ። ማሪያ እያነከሰች ልጇን ሉቃስን ከፊት ትመራዋለች። ነገር ግን የሉቃስ ፊት አንድ የሚሰቀጥጥ ነገር ይመለከታል። የእናቱ እግሯ በጣም ቆስሎ ተከፍቷል። ይባስ የረበሸው ደግሞ ማሪያ እንዳመማት እንኳን አለማወቋ ነበር። ወዲያውም ያስቆማትና ቁስሏን ያመለክታታል። እሱ ግን በጣም ስለደነገጠ የእናቱን ዓይን ለማየት ፈርቶ ፊቱን ያዞራል። እሷም ሉቃስን ከፊት እንዴት ታደርገውና ጉዟቸውን ይቀጥላሉ። ሲደክማቸውም ከአንዱ ዛፍ ላይ ያርፉና እርዳታ ይጠባበቃሉ። ከብዙ ጥበቃም በኋላ ሁለት የአካባቢ ነዋሪዎች በቦታ ይደርሳሉ። አንደኛውም በእድሜ ጠና ስለነበር የመሸከም አቅም ስለሌለው ማርያም ከነቁሱ ላይ ጎትታታል። ማርያም ከውስጧ ትጮኻለች። አሁን ጫካውን በዚህ ህመም መሆኑ መጓዝና ስቃይዋን ማርያ መሸከም ይከብዳታል። ከዚያም ራሷን ትስታለች። እነዚህ መልካም የአካባቢ ነዋሪዎችም ወደ ሆስፒታል ይዘዋቸው ይሄዳሉ። ነገር ግን ሆስፒታሉ በተጎዱ ሰዎች ሞልቶ ነበር። ሉቃስ በሆስፒታሉ ሲዟዟር ብዙ ቁስለኞችና አካላቸውን ያጡ ሰዎች ይመለከትና ገና ያልጠነከረው የልጅ ልቡ ይሸበርበታል። ከዚያም ወደ ሆስፒታሉ ያመጣቸው ሰውዬ ሉቃስን በማያውቀው ቋንቋ ብዙ ነገር ያናግረዋል። ሉቃስም ምንም ባይረዳውም ባደረገላቸው ነገር ግን አመሰግናል ይለዋል። ቀጥሎ ሉቃስ ወደ እናቱ ይመለስና ማንም ረዳት እንደሌላት ይመለከትና ዶክተሮቹን ይጠራቸዋል። ማርያም ዶክተሩን በማልቀስ እንዲያድናት ትማጸነዋለች። ቀጥላም የልጆቼን አባትና ሁለት ትናንሽ ልጆቼን አጥቻለሁ አሁን በዚህ ምድር ላይ የቀረኝ እሱ ብቻ ነው ብላ ለዶክተሩ ትነግረዋለች። ዶክተሩን በዝምታ ቀና ብሎ ወደ ሉቃ ሲመለከትና ወደ ስራው በመመለስ ፀረ ጀርም መድኃኒት ይወጋትና ቁስሏን ያጸዳላታል። ከሱናሚው በኋላ ብዙዎቹ የጠፉባቸው ቤተሰቦች ሰዎች ለመፈለግ ወደ ሆስፒታሉ እየመጡ ይታያሉ። ሐኪም ቤቱ ከሚችለው በላይ ሰው እያስተናገደ ነው። ዶክተሮቹና ነርሶቹ ሰው በማዳን ላይ ተወጥረዋል። ስለዚህ ተጠፋፉት ሰዎች ለማገናኘት ጊዜ የላቸውም። ከተደረገላት የቀዶ ጥገና ጥቂት ጊዜያት በኋላ ስትነቃም ማርያ ሐኪም ቤቱ በተጠፋፉ ሰዎች ተረባብሾ ታያለች። ይህኔ ካጠገቧ ያለውን ሉቃስን የተለያዩ ቤተሰቦችን እንዲያገናኝና ዶክተሮቹንም እንዲያግዝ ታዘዋለች። ሉቃስ ከእናቱ ላለመራቅ አንቺስ ብቻሽን ትሆኛለች ብሎ ይጠይቃታል። እሷም ችግር የለውም ብላ ታስኬደዋለች። ሉቃስም ተነስቶ ይሄዳል። ወዲያው አንድ ሰውዬ ወደ ሉቃስ መጥቶ የልጁን ፎቶ በማሳየትና ስሙን በመንገድ እንዲፈልግለት ይጠይቀዋል። ሉቃስም ለሰውዬው እንደሚረዳው ቃል ይገባለታል። ቀጥሎ ሉቃስ የተነገረውን ስም ጮክ ብሎ በመጣራት በሆስፒታሉ እየዞረ ልጁን ይፈልገዋል ነገር ግን ለረጅም ጊዜ ቢጠራም ሊያገኘው አልቻለም ከዛም ፍለጋውን ሊያቆም ሲል ከቆመበት ጎን የተኛ አንድ ታካሚ ሉቃስን ያስቆመዋል ነገር ግን ይህ ታካሚ የጠፋውን ልጅ የሚያውቅ ሳይሆን የራሱን ልጅ ጠፍቶበት ሉቃስ እንዲፈልግለት ነበር ያስቆመው ሉቃስም ምንም ሳያቅማማ በማስታወሻ ደብተር የአዲሱን ልጅ ስም ይመዘግበዋል ሉቃስ ልጆቹን እየፈለገ አንድም የጠፉትን ልጆች ሳያገኝ የረዥም ሰዓት ይቆጠራሉ ይልቅ የጠፉ ልጆችን የሚያስመዘግቡ ሰዎች ቁጥር ይበዛል ነገር ግን ምንም ቅሬታ ሳይሰማው ፍለጋውን ይቀጥላል መቼ እንደሚያቆም ማንም አያውቅም በመጨረሻም ከአንዱ ክፍል ገብቶ የስም ዝርዝሮችን መጥራት ሲጀምር አንድ ልጅ አቤት ይላል እሱም መጀመሪያ ላይ ልጅን ፈልግልኝ ያለው ሰውዬ ልጅ ነበረ ሉቃስም በሩጫ በመውጣት አባቱን ፈልጎ ያገኘዋል አባትና ልጅ ይገናኙና በእንባ ይተቃቅፋሉ። ይህን ያየው ሉቃስ ድካሙ ፍሬ ሲያፈራ ይደሰትና ደስታውንም ከእናቱ ጋር ለመካፈል ወደ እናቱ ክፍል በሩጫ ይመለሳል ቢሆንም ግን ወደ ክፍሉ እንደደረሰ ሩጫውን ገታ ያደርጋል። ፊቱ ላይ የነበረው ፈገግታም ይጠፋል። ምክንያቱም እናቱ ማርያ ባልጓ ላይ የለችም ነበር። ልጁ ሉቃስም እንባ በዓይኑ ሞልቶት እማዬ፣ እናቴ እያለ ይጮሃል። ማንም ግን ሊመልስለት አልቻለም። እያለቀሰም እያለ የሆስፒታሉ ሰራተኞች ሌላ ታካሚ በማርያ አልጋ ላይ ለማስተኛት ይዘው ይመጣሉ። ይህን ያየው ሉቃስ የእናቴ አልጋ ከተወሰደ እናቴ ተመልሳት መጣን ብሎ በማሰብ የእናቴ አልጋ ነው ብሎ ሊከላከላቸው ይሞክራል። አንድ ነርስም ትመጣና ሉቃስን በመያዝ ታረጋጋውና ወላጆች ወደ ጠፉባቸው ልጆች ወዳሉበት ድንኳን ታመጣውና ከመዘገበችው በኋላ ለሌሎች ልጆች እንደተደረገው አንድ ስቲከር በቲሸርቱ ላይ ትለጥፍበታለች። ሉቃስ ምንም ማድረግ ባለመቻሉ ስሜቱ ድጋሚ በጣም ይጎዳል። በሌላ በኩል ደግሞ የሉቃስ አባት ሄነሪ ከአደጋው ተርፎ ሰውነቱ ተደካክሞ እናየዋለን። በሚገርም ተአምር ደግሞ ሁለቱ ትናንሽ ልጆቹም ቶማስ እና ሳይመን ማዕበሉ ምንም አልጎዳቸውም ነበር። አባትየውና ትናንሽ ልጆቹ ከነበሩት ሆቴል ብዙም አራቁም ነበር። በፍርስራሽ ውስጥ የነበረው ሄነሪ አንድ የአካባቢው ሰው ባቀረበለት ጥሪ መሰረት ከፍታ ቦታ ላይ ከሚገኝ መጠለያ ቦታ ልጆቹን ሊያስቀምጣቸው ይወስንና ትንሽ ከፍ ላለው ሕፃን ልጁ እናትና ወንድምህን ልፈልግ ስለሆነ ታናሽ ወንድምህን እስክመጣ ድረስ እንድጠብቀው ይለዋል። ልጁም አልችልም፣ እኔ በጣም ፈርቻለሁ ይለዋል። አባት ሄኖሪም ቀበል አድርጎ እኔም ፈርቻለሁ፣ ነገር ግን በጣም ምን እንደሚያስፈራኝ ታቃለ ብሎ ልጁን ይጠይቀዋል። ልጁን መልሶ ውሃ የወሰደንን ነው ይለዋል። አባትም አይደለም እዚህ ስመጣ ብቻዬን አልነበርኩም ይለዋል። ከዛም ልጆቹን ወደ መጠለያው የሚሄድ መኪና ላይ ያስቀምጣቸውና አጠገቡ ያገኛትንም ሴት አደራ እስክመለስ ብሏት ልጆቹንም በቅርቡ ወደ መጠለያው ተመልሼ እንገናኛለን ብሎ ይሰናበታቸዋል። ሄኖሪ ቤተሰቦችን ከምንም ነገር መጠበቅ እንደነበረበት ያውቃል። ከብዙ ሁላስ ጨራሽ ትግል በኋላ በሰዓቱ ሊገኝ የማይችል የሞባይል ስልክ ከሰው ይበደራል። ወዲያውም ለሚስቱ አባት ይደውላል። ስልኩም እንደተነሳ ሄነሪን በሆነ መቆጣጠር ይከብደዋል። በተቆራረጠ ድምጽም እሱና ማሪያ እንዲሁም ልጆቹ እንደተለያዩ ያስረደዋል። ነገር ግን የስልኩ ባትሪ በጣም የሚፈለግ ስለሆነ ጥቂት እንዳወራ ስልኩን ለቀጣይ ሰው ያስተላልፋል። ስልኩንም ከዘጋው በኋላ ከአጠገቡ የነበሩ ሰዎች በሄነሪ ነገር ሁሉም ልባቸው ይነካል። ቀጥሎ የስልኩ ባለቤት ድጋሚ ደውሎ እንዲያወራ ለሄነሪ ሰጠውና እንደዚህ የሆነ ማውራት የለብህም ማድረስ የፈለግኩን መልዕክት ተረጋግተ ነገራቸው ይለዋል። ሄነሪም ስልኩን ይቀበልና ለቅሶን በማቆም ለአማቹ ሁሉንም መልሶ እንደሚያገኛቸው ምሎ ቃል ይገባለታል። በሌላ በኩል ደግሞ ነርሷ ሉቃስን ትጠራና መልካም ዜና ታሰመዋለች። እናቱን ታገናኘዋለች። ይሁን እንጂ የእናቱ ማርያም፣ የጤና ሁኔታ በጣም ተባብሶ ነበር። አሁን በኦክስጅን እርዳታም ነው እየተነፈሰች ያለችው። ይህንን ሲያይ ሉቃስ ልቡ ይሰበርበታል። ማርያም ለማውራት በጣም እየታገለች ስለ ጠፋው ይቅርታ ትለዋለች። ሉቃስም ወደ እናቱ በመሄድ እቅፍ ያደርጋትና ፍርሃቱን ጭንቀቱንና ሐዘኑን በእቅፏ ውስጥ ይቀብራቸዋል። በተመሳሳይ ጊዜ ደግሞ ሄነሪ በየሆስፒታሉ እየዞረ ሚስትና ልጁን ያፈላልጋል። ቢሆንም ግን ከአንዱም ሆስፒታል አንድም እነሱን አየን የሚል ይጠፋል። በመጨረሻም አንድ ሰው ተጠግቶ እየጠየቀ እያለ አንድ ነገር ይመለከታል። እሱ ልጆችን አደራ ብሎ የሰጣት ሴትዮ ነበረች። እየሮጠ በመሄድም ልጆቼስ ይላታል። እሷ መልሳ ወሰዷቸው እኮ እኔን መሄድ አትችልም ብለውኝ መለሱኝ ትለውና ጥላው ትሄዳለች። በሌላ በኩል ደግሞ ቶማስ እና ሳይመን ወዴት እንደሚሄዱ እንኳን ሳያቁ በልጆች በተሞላ መኪና ላይ ተቀምጠው ይታያሉ። ወደ ሐኪም ቤቱ ስንመለስ የማርያ ጤና አሁንም አልተሻሻለም፣ የፊቷ ቀለም እየተቀየረ ነው። ሉቃስ ደግሞ ውስጡ እየፈራ ነው። እናቱ ማርያም ወደ ሉቃስ በማየት የቆሰለው እግሯ እንዴት እንደሆነ ትጠይቋለች እሱም አንሶሎን ከፍ ያደርገውና በፍጥነት ይመልሰዋል። ከዚያም እግርሽ ደና ነው፣ አሁንም ቀይ ነው፣ አልጠቆረም ይላታል። ማርያም ታምኖና ማስኩን አድርጋት ትተኛለች። እንደተኛችም ሉቃስ በፍጥነት ነርሷ ጋር በመሄድ የእናቱ እግር በጣም ስለተጎዳ እንድታያት ይጠይቃታል። ነርሷም ይህን ከሰማች በኋላ አስቸኳይ ቀደው ጥገና እንዲደረግላት ታስደርጋለች። በሌላኛው ትዕይንት ደግሞ ሄነሪ ከብዙ ድካም በኋላ እነ ማርያ ወዳሉበት ሆስፒታል ይደርሳል። ሉቃስ ደግሞ የታሸገ ውሃ ለማምጣት ወደ በረንዳው ይወጣል። በዚህ አጋጣሚ ሉቃስ አባቱን ሄነሪን ከሩቅ ይመለከተውና በሩጫ ይከተለዋል። በተመሳሳይ ጊዜ ደግሞ ትናንሾቹ ቶማስና ሳይመን ከልጆቹ ጋር በሆስፒታሉ ይደርሳሉ። ሳይመን ሽንቱ ይመጣና ምንም እንኳን ወንድሙ ቶማስ እና ሹፌሩ ከመኪናው እንዳይወርድ ቢያስጠነቅቁትም እምቢ በማለት ዘሎ ይወርዳል። በዛው ቅጽበትም ሉቃስ ወደ ሆስፒታሉ መግቢያ ይደርሳል። ነገር ግን አባቱ ሄነሪ ሊያገኙ አልቻለም። በሁሉም አቅጣጫ ቢያማትርም ሊያየው አልቻለም። አሁን ሉቃስ ይሄን መቀበል ያቅተዋል። ድጋሚ መለያየት ልቡ አልፈቀደም። አባቴ ብሎ ከልክ በላይ መጮህ ይጀምራል። በዚህን ጊዜ መኪናውን በሽንት ሰበብ እንዲዘገይ ያደረገው ታናሽ ወንድሙ ሳይመን ጩኸቱን ሰምቶ ታላቅ ወንድሙ ሉቃስን ይመለከተዋል። ታናሽ ወንድምየውም ሉቃስ ብሎ በመጣራት ከመኪና ወርዶ ወደ ወንድሙ ይሮጣል። ሉቃስም ሳይመን ብሎ በመጮ ወደ ወንድሞቹ ሮጦ በመሄድ ይተቃቀፋሉ። ሦስቱም እምባ በጉንጫቸው ይወርዳል። ቶማስ አይኑ ላይ የተስፋ ብርሃናውን ይመለሳል። በዚያው ቅጽበትም አባታቸው ሄንሪ ከሰዎች መሃል ወደ እነሱ ይመጣል። እነሱም በሩጫ በመሄድ አባታቸውን አንድ ላይ ያቅፉታል። ከብዙ ስቃይ፣ መለያየትና ለሞት የቀረበ ጊዜ በኋላ ቤተሰቡ በሙሉ በድጋሚ ይቀላቀላሉ። ሉቃስ አባቱንና ወንድሞቹን እየመራ ማሪያ ጋር ይወስዳቸዋል። ማሪያ እንባ ያቀረሩ አይኖቿን ስትገልጥ ያየችውን ማመን ይከብዳታል በጣም ስሜታዊ ትሆናለች እነዚህ ከፊት ለፊቷ የቆሙት ሰዎች ነበሩ ለመኖር እንድትጓጓ ያደረጓት በመጨረሻም ይቺ ጠንካራ እናት ሁሉም ህልሟ ተሳክቶላት ቀዶ ጥገናዋን በጥሩ ሁኔታ ተሰርቶላት ከመላው ቤተሰቧ ጋር ወደ ሀገራቸው ይመለሳሉ የፊልማችንም ታሪክ እዚህ ላይ ያበቃል